ጌታዊ ትግስት ውስጥ ስድብ አይደለም። እናወራው እኮ ሌላ ነው። ሚሚዬ ግን ስለ ስርዓት የላትም እግዚአብሔርን ነው

እውነት በጣም ነው የደነገጥ። እሷ እሷ ራሱ ደንግጣለች። እንዴት እንዴት ብላ በይ። ግን ሰው በዚህ ልክ በዚህ ልክ እኔ እውነት በጣም አመመኝ በ አመመኝ ውስጤ አመመኝ። ቆርጣችሁ አምጡ አሁን ይህንን ቪዲዮ የምር እኔ ማለት እኔ ብቻ ብቻ በጣም ገረመኝ። እነሱ እሷ በጣም ገረመኝ። እንደ እንዴ ልክ ካረገች በኋላ ወንድሜ ትላለች። እንዴ ለካ እራት በልቶ እንደ ሞላ አልጋ ይዞ አረበስም አምላካ ሰው እንደዛ አልጋ ይዞ ራት በልቶ ከዛ ልጁ እኮ ገሩቢንች ልጅ ከልጅቷ ማለት ነው። እቺ ሀይሜና ብሩ ካረገች ልጅቷ እኔ እሷ ኮሜንት ሁሌም

አለን እግዚአብሔር ይመስገን። ዛሬ ሶሲ ቤት የተለቀቀው ሶሲ መጨረሻ ላይ ያለቀሰችውን አይታችሁ? አለቀሰች። ይሄው እየጠየቀቻት ማለት ነው። ሶሲ አሻንጉሉት እንደዚህ ለምን አንተ ለዳኒ አገዝከው ሲል፣ አንቺ ብሩኬ ጋር ምን አለሽ? አንቺ እኮ አይዞሽ አልጋ ይዘሽ እራት በእና እኛ መረጃ አለን፣ ቪዲዮ አለን፣ ነገ ያወጣሉ ብሏል። ወይኔ ወይኔ ወይኔ ጀመር። እሷ እንደዛ ለብሳ ወንድሜ ነው ብላ የነቀቀችው የሆነ ነገር ተጠራጥራ ነው። ይኸው እግዚአብሔርን ተጠራጥራ ፈርተው ነው።

እውነቱ አወጣለሁ። ልጁ ከዚህ በኋላ እውነቱ ይውጣ። እሷም ሀይሜ ሀይሜን ለምን ትባላል? ሀይሜ ራሱ ያለ ጥፋች ጥፋት ላይ እሷ ላይ ሁሉም እየፈረደ ነበር። ለምን ያለ ጥፋቱ እቺ ልጅ ለምን

እላአዳምጡኝ አዳምጡኝ። እንደማመድ ደህና ይቆመችው እንዲህ እሱን ትታይ ደሟ ነው የሚፈላው። የሰው ልጅ እኔ ላይ የሆነ ቆሻሻ ነገር ካላየሽ ለምን ደምሽ ይፈላል? እሺ፣ ያስገብሽ አልቆርጣለች ከወንድሞቹ አረ በእናትሽ ነው እኛ አሁን አረብ ሀገር ሰርተን ወይ ቤተሰቦቻችን ብራችን ወይ ቤተሰቦቻችን ወይ ለራሳችን እንደዚህ አድርጉ ብለን እናስቀምጣለን። አይደለ ወይ ብራ ገንዘባችን ገንዘባችን እናስቀምጠ- እቺ ልጅ ማለት ነው። እቺ ልጅ ምን አርጓት መሰለሽ ህይወቴ

ህወቴን የሚለው መልስ ልስጣችሁ። ህወቴን የሚለው ማለት ነው እስከ ምጠግብ ድረስ ነው። ጥጋቡ አናት ላይ ወጣ። ለእዛ ነው አሁን ስለጠገመ እንደዛ እያለ ያለው አናቱ ላይ ስለወጣ ነው። በአናቱ ይተከል ዘው። ሰላም ናችሁ ቤተሰብ? እስቲ እንደማመጥ፣ እንዴት ናችሁ?

የሰማችሰው ካላችሁ ሌላ ስልክ ነው እማ ጋር እንደበላሽ አልጋ የት እንደያዝሽ ብሩኬ ጋር ሁሉም መረጃ አለኝ ብሏል።

እንደዚህ አየኝ፣ ምንድን ነው ምን ይሁን እኮ ነው ምን መልስ የሚሰጣት? ነግተነ ጎዳ የሁላችሁ። ዛሬ ደግሞ እንግዲህ እንዳጋጣሚ ሰውየው ማለት ነው ቴዲ፣ በእንዴት ነው ይችን ምስጢር ያወጣ? ደግሞ ካሜራማን አላይስጠውና አልቆረጠውም? አሁን ፍራይቤት ታደርግ ይሆናል ወይም ይመጣል እናንተ ምን አስባችሁ ነገ ይመጣል። ማንም አልቆረጠም። ዳኒ አይለቅም አይለቅም። ዳኒ እኮ አለቅም ብሏል። ፕራይቬት ነው። ሀይሚም እንዲለቀቅ አልፈልግም ያ ነገር የት ራት እንደሚጋብዝሽ የት ቬርገው እንደምትይዙ እኮ እኔ አውቃለሁ ጠንቅቄ። ዳኒ ስላለው ነው ከዳኒ ሆነው እንኩት አለ። እንደ ክው እንዳለች፣ አያችሁ ክው ነው ያለችው መጨረሻ ላይ ቪዲዮ መጨረሻ እንትን ነው የማወራው ምናምን ስትል ነው ምን አቅልሻለሁ አለች። አጣፋን ይዛ ማለት ነው። ቪዲዮ ቢወጣ ባይወጣም እኮ ምንም ትርጉም ትርጉም የለም። ሙዶች የምክንያቱ ወንድሜ ነው በላይ የለቀቀችው ይሄ ነገር እንዳይወጣባቸው ነው። ወንድሜ ነው ነው